ብዙ አርቲስቶቻችን የማይደፍሩትን ሰላሳ ዓመት እንግዲህ በኩራትና በኮንፊደንስ ያከበረችው አርቲስት ቬሮኒካ በጣም መነጋገሪያ ናለች። ዛሬ እሷን ቪዲዮ ይዤ ላችሁ መጥቻለሁ። ሌላም ደግሞ አዎ፣ ጽጌ ሮያል በጣም የሚያስደነግጥ ሁኔታ እንግዲህ ዳኒን ወደ ጎን ጥታ ሌላ ባል ለማግባት ወስናለች። ምንድነው የተፈጠረው የሚለውን እናያለን። አ ቅዱስና ልዩ ወይም እነዚህ ካፕሎች ማለት ነው ተለያይተዋል አልተለያዩም የሚለው ነገር አሁን ወደ መጨረሻው ደረጃ የደረሰ ይመስላል። እውነታውስ ምንድነው የሚለውን እነግራችኋለሁ። በቀድሞ ኦርቶዶክስ ቤተክርስቲያን አገልጋይ የነበረው አሁን የፕሮቴስታንት ቸርች ውስጥ የሚያገለግለው ፓስተር ትዝታው ክስ ተመስርቶበታል እንግዲህ ክሱንም ለማምለጥ ሲል ካገር ለመውጣት ሙከራ እያረገ እንደሆነ መረጃዎች ተሰምተዋል ስለሱ ዝርዝር መረጃ ይዤላችኋል በጣም ብዙ ሌሎች ጠቃሚ መረጃዎችንም ይዤላችኋለሁ ሰብስክራይብ አድርጉ እንዲሁም ላይክ አድርጉ ስለኔ የሚሰማችሁን ማስተያየት ልትጽፉልኝ አነበዋለሁ ፍቅር እየቀነሳችሁ ነው ሰሞኑን በጣም ቪው ተመቷል እንዲሁም ደግሞ የእናንተ ፍቅር ቀንሷል ፕሊስ ፑሽ አድርጉ ላይክ አድርጉ ሰብስክራይብ አድርጉ በቀጥታ ወደ መረጃዎቹ እንላ። ሰላም፣ ይቅርታ። ከእስራኤል ጎን ነኝ ከኢራን ጎን ነኝ ሴጣን ይቆምብ። የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው? ኢራን ይኑ አንድ ሊትር ነዳጅ ስንት እንደሆነ ታውቃለህ? 17 ሰንት። ኢትዮጵያ ላይ እንቁላል ስንት ነው? ቲንክ አባውት ኢት ይኑ አስር ሚሊዮን ማትሞላ ሞላ እስራኤል ጂዲፒ ስንት እንደሆነ ከአንድ ትሪሊየን በላይ ነው። እኛ ኢትዮጵያውያን ግን አምስት ቢሊዮን ማይሞላውን የአባይ ግድብን ለመገደብ አስራ አራት አመት ፈጅቶብናል። ማለቁንም ፈጣሪ ወቀው ምድረ ነቅሎሯጭ የቅቤ አንጣሪ ልጅ የምናባ ከእስራኤልና ኢራኖችን ሄደ ኢትዮጵያ ብትላቸው ካርታውን ብታሳያቸው ይሄ በአዳም ልኮ ነው የምናባ ኢትዮጵያ ነው የሚሉ እስራኤል ሄደ ኢትዮጵያ ብትለው አሁን ግብሽት ጌራር ነው የሚል ገብቷል። የሚጣሉት በቴክኖሎጂ ነው የሚጣሉት፣ የተጣሉት ያሉት በቴክኖሎጂ ነው። እኛ የምንጣለው እንጣለው ምንድነው በግጦሽ መሬት ጫካ እድሜ ልክን ስትጸዳደው የኖርክ፣ ከእስራኤል ጎን ነኝ ከኢራን ይኖ እስ በሁለቱ ጦርነት ውስጥ መቶ ሰው አልሞትም፣ በጦርነቱ መቶ ሰው አልሞትም። እኛ በትግራይ ጦርነት አስራ አምስት ቀን ባልሞላ ውስጥ ከአንድ ሚሊዮን ህዝብ በላይ ገለናል። ምድር አሽቃባጭ ከእስራኤል ጎንነኝ ከኢራን ጎን ነኝ መጀመር፣ አንተ ቁም፣ በሁለት እግር ቁም እስቲ፣ መጀመረ ቁምና አሳየኝ። አቡ እኔ እኮ ኢትዮጵያ አይደለሁም የራሷ እያረረባት የሰው ታማስላለች ማለት እንደኛ አይነት ሰዎች ነው እንግዲህ። አንዳንድ ኢትዮጵያውያን እየሰማችሁ ነው፣ በሶሻል ሚዲያ ከእስራኤል ጎንነን ከኢራን ጎንነን እያሉ ሲያሽቃብጡ ሰምታችኋል። የራሷ ያረረባት የሰው ታማስላለች ማለት እንደዚህ አይነት ኢትዮጵያውያን ናቸው። እና ጦርነት ባይኖር ደስ ይለናል፣ ሁሉ የትም የትም ሁሉም አለም ሰላም ቢሆን ደስ ይለናል እንጂ ከከሌ ጎንነኝ ከከሌ ጎንነኝ በጣም የሚደብረኝ ነገር ነው። እና እረፉ ለማለት ነው። እናልፋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መስርታለች። ቤተ ክርስቲያኗ የሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብት ለሚፈቅድለት የአቃቢ ግዛፍ እንዲተላለፍ ጠይቋል። በዚህም መሰረት ተጠርጣሪው ተነዋሪነቱ በውጭ ሀገር በማድረግ የቤተ ክርስቲያንን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብ ና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ እውከት ና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶች ና ከአምስት ሺህ በላይ ተከታዮች ባሉት የራሱ የዩትብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱ በሶሻል ሚዲያው የኦርቶዶክስ ቤተክርስቲያንን በጣም ሲሳደብ ሲዘልፍ የነበረው ፓስተር ትዝተው በቅርቡ ኢትዮጵያ መግባቱ ይታወቃል። ኢትዮጵያ ከገባ በኋላም ድጋሚ መከሰስ አለበት ተብሎ በሚዲያ ሲራገብ እኔ ምን አድርጌ ነው የምከሰሰው? እነሱ ናቸው እንጂ መከሰስ ያለባቸው በማለት ጭራሽ የበለጠ ነገሩን አባብሶት ነበር። የኢትዮጵያ ኦርቶዶክስ የህግ አካላት እንግዲህ ክስ መስርተውበታል ማለት ነው። ከዚህ ከክሱ ለማምለጥ ተመልሶ ወደ መጣበት ሀገር ለመሄድ ሙከራ እያደረገ እንደሆነ በኦርቶዶክስ በኩል ያሉት የህግ ባለሙያ ምን አሉ? የሚለውን ሰምተን እንመለስ። በቀድሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘማሪና አገልጋይ የነበረው የአሁኑ የራሱን አዳራሽ እና እምነት ማከናወኛ ከፍቶ የሚንቀሳቀሰው ፓስተር ትዝታው ሳሙኤል በተመለከተ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የክስ ቅሬታ አቤቱታ አዘጋጅታ አቅርባለች። ጠቃና ይገማካሪ ያደርግታል። እንግዲህ ይህ የቀረበበት የክስ አቤቱታ ወይም ደግሞ የቅሬታ አቤቱታ የሚመለከተው የፌዴራልም እንዲሁም ደግሞ የአዲስ አበባ ፖሊስ ኮሚሽን ጉዳዩን በጥጥቀት መምሩ እንዲህ አይነት ተሳዳቢና ነውረኛ የሆኑ ግለሰቦችን ለፍትህ ያቀርባል ብለን ተስፋ እናደርጋለን። ነገር ግን ከዚህ ጋር በተያያዘ ግለሰቡ ከሀገር የመውጣት እንቅስቃሴዎች እንዳሉ መረጃዎች የደረሱን ስለሆነ ከዚህ አንጻር በአቅራቢያም ያያችሁት የምታገኙት ግለሰቦች በሙሉ ለፖሊስ ሌላ ምንም አይነት አካላዊ ነገር ውስጥ ሳትገቡ ግለሰቡን ለፖሊስ ሪፖርት በማቅረብ የሚያዝበት ሁኔታ እንድታመቻትና እንድትተባበሩ በዚህ አጋጣሚ ጥሪያችን እናቀርባለን፣ ማለት ነው። ስለሆነም ማናቸውም ግለሰብ እንደ ግለሰብ የግለሰብ ተሳዳቢ ከሆነ ስድብን የሚያበረታታ የትኛውም ሃይማኖት ወይም እምነት አለ ብለን አናምን ስለሆነ እኛ ቤት ውስጥም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተገኝታችሁ የምትሳደቡ ነውረኛ ቃላትን የምትጠቀሙ ከዚህ ድርጊታችሁ እንድትታቀቡ በዚህ አጋጣሚ መልእክት እያስተላለፍን እንዲህ አይነት ተግባር ላይ የተሳተፉ ማናቸውም ግለሰቦችን ለህግና ለፍትህ የማቅረቡ ስራ ቤተክርስቲያኗ በግሏ የምታከናው እና የምትል እኛም እንደ ባለሙያ ግዴታችን እንወጣለን። እንግዲህ በየትኛውን ቤተ እምነት ውስጥ የሚኖር ሰው የፈለገውን የማምለክ ሞራላዊም ሆነ መንፈሳዊም ሆነ ህጋዊ መብት አለ። ይህንን ህጋዊ መብቱን በሚጣረስ መልኩ የሚያመልከውን ነገር መሳደብ እሱ የእምነት መገልገያ ነው ብሎ የያዘውን ነገር ማራከስና ማንቋሸሽ በፍጹም አይቻልም፣ በየትኛውም ህግ ማነው። ምክንያቱም ሰው በድንጋይ ማመን ይችላል መብቱ። የራሳችን እምነት ወደን አክብረን፣ የሰውን አክብረን መኖር ግዴታችን ነው። ኢትዮጵያ ውስጥ እስካለን ድረስ ቤተ እምነት የምትሳደቡ ሁላችሁም ይሄ የትም ስለማያደርሰን ብናርፍ መልካም ነው። ወደ ቀጣይ መረጃችን በቀጥታ እንላለን። የምስራች የምትባለ እህታችን በፕሮቴስታንት ቤተ ክርስቲያን ውስጥ በመዝሙር አገልግሎት ስትሰጥ ነበረ። እንግዲህ በቅርቡ ህይወቷ አልፏል። ህይወቷ ካለፈ በኋላ በጣም በሚያሳዝን ሁኔታ ስለተዋጣላት ገንዘብ እርስ በርስ መጋጨት ተጀምሯል ማለት ነው በጣም ስላሳፈረኝ ጉዳዩን ይዤላችሁ መጥቻለሁ ወደ ቤተሰቦቼ አርባዋ እንኳን ሳይከበር ስለ ገንዘብ መወራቱ አሞኛል በጣም በጣም ምን ያህል ወርደን ወርደን ወርደን ገንዘብ አምላካችን እንደሆነ በዚህ ማየት እንችላለን እና እስኪ መረጃውን ላሰማችሁና እና በጣም ስለተሰማኝ ነው ስሙት ይህ ምስራች ፍቅረኛ ኪሩ እነሆ ልብን የሚሰብር መልእክት እያስተላለፈ ይገኛል ጥቅምት ልንጋባ ቀጠሮ ይዘናል ነገር ግን እሷም አምልጣኛለች ሲል ሀዘኑን የተናገረ ሲሆን ሀዘኔን ሳልጨርስ ደግሞ በተለያዩ ሰዎች ተከስሻል አለው ያለው ሌባም እየተባልኩ ነው ሲል ተናግሯል። ከዚህ ቀደም በርካታ ገንዘቦችን ከቤተሰቦች የተበደሬ ያሳተምኳት ሲሆን አንዳንድ የቀሩ ገንዘቦችን የወሰድኩት ከዚህ በፊት ከቤተሰቦች የተበደርኩትን እንጂ ከእርሷ ምንም የወሰድኩት ነገር የለም ሲል ይናገራል። ከዚያም በተጨማሪ እርሷ ቤተሰቦች የቀረበበት ቅራኔ ከፍተኛ ሆኖ ልቡን እንደጎዳውም እየተናገረ ይገኛል። እናቷ ታውቃለች ብሎ የሚናገረው ኪሩ እነሆ በሕክምና ወቅት ላይ እንኳን አብሬያት ታይላንድ ሴት ሊበላት ነው ገንዘብ ሊያጭበረብራት ነው ሲሉ የተናገሩኝ ብዙ ናቸው። ይህ ግን ለኔ አይገባምን፣ ብሏል። በታይላንድ በኤጀንት ነው የሄደችው፣ ገንዘቡ ተከፋፍሏል፣ ኮሚሽንም ተበልቷል ብለው ያናፈሱ ሰዎች አሉ። ይህ ግን ከእውነት የራቀ ነው ሲል የፍቅረኛውን ታሪክ ይናገራል። ከዚህ ቀደም በአካውንት ውስጥ የነበረው ገንዘብ ምንም እንዳልነበርና ከታይላንድ ወደ ኢትዮጵያ ስንመጣ ገንዘብ ጨርሰን እንደመጣን የሚታወቅ እውነት ነው። የንግድ ባንክንም አካውንት ማሳየት ይቻላል ሲል መልእክቱን አስተላልፏል። ፈጽሞ ሌባ አይደለውም፣ ዋጋ ከፍዬባት አለው እንደምትሞት እያወቁ ነው የወሰዷት ለሚባለው ነገር ደግሞ ሰባት ወር ሙሉ የከፈልኩት መስዋዕትነት ይህ የሚበጅ አይደለም ሲል የተናገረ መሆኑ ይፋሁ ገና ልጅቷ ሞታ እንኳን በትክክል አርባዋ እንኳን ሳይወር አንድ ወር ሳይሆናት ማለት በቃ ድንኳን ሳይወር ስለ ገንዘብ መነሳቱ በጣም በጣም በጣም አሳፍሮኛል። እንደ አምላካችን እየቆጠርን እንደሆነ ገንዘብን የሚያሳይ ነገር ነው ይሄ። ውድ ቤተሰቦች በጣም በጣም አሳፍሮኛል። እግዚአብሔር ምስክሬ ነው። ከምኔው ለቅሶ ተረስቶ ከምኔው ወደ ገንዘብ ሂሳብ ወደ መስራት ተገባ። አረ አረ ጋይስ ወዴት እየሄድን ነው? በገንዘብ አመለካከት ዙሪያ በጌታ በኢየሱስ በጣም ያሳፍራል። እኔ ምንም አልልም፣ እናንተ የምትሉትን በሉ። ወደ ቀጣዩ እንለፍ። ገለቴ ያላትን ሀብት አስቦ ወደ ትዳር ገባ እንዳይመስላችሁ ገለቴ ሚስት ወባል ሆንሻለሁ ብቻ ብሎም አይደለም የበለጠ እንድታምነው እምነትም እስከ መቀየር ሂዶ ነበረ። ስለዚህ ፕሮጀክቱ የገንዘብ ነበረ። የገንዘቡ አልሆን ሲል ከትዳሩ ከእምነቱም ወጣ። አትሊስት ሁለት ቦታ ሂደ ነው እየተመለስከው። ወደ ሚስት ወደምትሆን ወደ ገለቴ ህይወት ገብተህ ነበር፣ ከሷ ወጣህ። ገለቴ ወደ ነበረችበት እምነትም ይበልጥ ለገለቴ ለመቅረብ ገብተህ ነበር። እንዴት ሁለት ነገር ሲነገር ጥለት ወጣለ። እንግዲህ ሴፉ ሾ ላይ ቀርቦ የገለቴ ባለቤት ማለት ነው የተጠየቀው ጥያቄ የኢትዮጵያ ህዝብ ቅር አሰኝቶ ነበር። ማለትም ተገቢውን ጥያቄ በቃ ይሄ የሚያረካ ጥያቄ ሴፉ አልጠየቀውም። በቃ በደንብ እዛ ጋር መጠየቅ የነበረበት ጥያቄ ገንዘብ ወደ ገንዘብ ፈልገ ነው ወይ ያገባት ወይስ የምር ወደሃት ነው የሚለውን አልተጠየቀም ነበረ። ሴፉ ሾ ላይ እንደምታቁት፣ እግረኛው ሚዲያ የጠየቀው ጥያቄ ልክ ነው፣ ተገቢ ነው። ገንዘብ አይተህ ነው ወ ያገባት የሚለውን በቃ ሁሉም ኢትዮጵያ ማወቅ የሚፈልገውን እሱ ግን እንደዛ አይደለም ብሏል። ምላሹን እንስማ። እኔና እሷ ስንጀምር ምን የሚለንም ያል ማወቅ ነበረ። ባክግራውንድ ስፖርተኛ ነበር አንድ ኢንተርቪው ላይ አይቻለ። ስለዚህ አትሌት አንድ ሩጫ ሲያሸንፍ ምን ሊሆን እንደሚችል ቀድመ መገመት አያቅትህን ላል ስለዚህ ቪዥንህ ሰፋ ያለና ሩቅ ነበር። ሀሳቤን አግኝተኛል እያገኘዋል ስለዚህ የመልስ አይደለም። አይ አልመለስክልም። እኔ ያ የጉራጌ ልጅ ላይ የጉራጌ ማህበረሰብ ከልጅነቱ ጀምሮ እኔ ከልጅነት ጀምሮ ብዙ ስራ ሰርቻለሁ። ተማሪ ያለው ሚኒስትሮ መድረግ በለው፣ መኪና ማጠብ በለው

ሌክጀሪ ነገር ውስጥ አይደለም። ስቴፕ ባይ ስቴፕ ነበር የምንሄደው። የመንገዛት መኪና ካጣለው ምንሰራት ቀድሞ ምን እንደነበረ ማሁን እንደለበት ህይወታችን እንዴት መምጣት እንዳለበት በደንብ ሼፕ የምናደርግ ነገሮች ናቸው። አንዳንድ ከጀርባም እኔ ብዙ ግልጽ ያላረግኩልህ ነገር ስላለ ብዙ ቻሌንጆች ነበሩ። በመዋላጭ እንዴት እንደዚህ ታገቢያለሽ የሚላት ሁሉ ፌስ ቱ ፌስ ነበር። ለምን ከዚህ ከኛ ማህበረሰብ ነው ወጣሽ ብሎ ቻሌንጅ የሚያደርገው ብዙ ጊዜ ፈተናዎች ነበሩ። እንግዲህ ምላሹ ይሄን ይመስላል። እዚህ ምላሽ ላይ የራሳችሁን ሀሳብ አስተያየት ስጡ። እኔ ምንም ማለት አልችልም፣ ምክንያቱም ሚዲያው ላይ በዚህ ዙሪያ በጣም ብዙ ብዙ እየተባለ ነው። ገና አላባራም። እንግዲህ ምላሽ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ የጉድ ሀገር ገንፎ እያደረ ይፈጃል የሚባለው እኮ ለአንቺ አይነት ዋለው ሴትዮ በአስራ አራት አመት እንደዚህ እሳ ሴት ልጅ በአንዳንድ ነገሮች ክብረን ጽህናዋን ልታጣ ትችላለች። ለምሳሌ ከባድ ነገር በማንሳት አንዳንድ ጊዜ ደግሞ ሳይኖራቸውም ይወለዳሉ ይላል ሳይንስ። ያንቺ ግን ለየት የሚለው በአስራ አራት አመት እንዳንቺ መሰረት ደፋር ወርቁን እንደዛ አክተልክላ ስታመጣው እንዲህ እኔና መሰሎች በአስራ አራት ዓመታችን ሴቶች እኛም

መለሱ በአስራ አራት ዓመቴ ድንግልናዬን አጣው ብሎ ሚዲያ ላይ ለመናገር ግን ምንድን ነው ድፍረቱ? ቆይ በቀደም አንዱ መጣና የአራት ያ ክፍል ተማሪ ሆኜ ነው ድንግልናዬን ያጣሁት አለ። ዛሬ ደግሞ አንዷ በአስራ አራት ዓመቴ። ነገስ ምን ሊመጣ ይችላል? አላቅ ነገሩ እንዲህ አይነት ነገር ደግሞ ሴቶችን ስትቃወም ፌሚኒስቶች ደግሞ መጥቶ ይቀጠቅጠዋል። አሁን ፌሚኒዝም እዚህ ደርሷል፣ ተመልከቱ። ባልና ሚስት በጣም በጣም በጣም ሬጉላርሊ ሴክስ ማድረግ አለባቸው እንዴ እኔ ባላግብቼ ሬጉላርሊ ካላገኘ በጣም ችግር ነው የሚፈጠረው። እዛ ጋር ባይ ዘ ወይ እያጨመጨመን ገብቶሻል አይደል? ያ አይደለም ግን እነዚህ ነገሮች አንላይን በማያደርጉ ሰዓት ታይም ኤክስትሪሙን ይሄ ስትወልድ የጠየቃትን ምናምን እንዳልሽው ነው የማይፈጠር ነገር ሊሆን ይችላል። ግን እነዚህ ነገሮች አንላይን በሚያደርግ እንደ እሷ እኮ ብቻ አይደለችም። እሱ ቀኑ ሙሉ ወገቡን ሲቆርጥ ሎ መጥቶ አልጋ ላይም ወገቡን መቁረጥ ላይፈልግ ይችላል። ጭራሽ ላይነሳለት ይችላል እኮ አይደለ? ያኔ አንደርስታንድ ተደራርጎ። እሺ ጋይስ አሁንስ ምን ትላላችሁ? እንግዲህ ሚዲያው ላይ እንደዚህ በቃ በጣም ነገሮች ከኛ ቁጥጥር እየወጡ ነው። እንደፈለጉ መናገር እንደፈለጉ ማውራት፣ አስተያየትም አልሰጥም፣ ምንም አለለም። ለምን ፌሚኒስቶች እኔን ስለሚወዱኝ፣ ስለዚህ እንለፈው፣ እንለፈው ወደ ቀጣይ ቪዲዮሽ። ትዳራችን ይዘና አብረን መቆም ፈልጦ ከዚህ በላይ ጊዜ የሚገኝም እንግዲህ ይሄ አዲሱ ፅጌ ሮያል ባለቤት ነው። ዳኒ ሮያል እንግዲህ በጣም በባለ ስልጣን ተገልብጧል ማለት ነው። እሺ እንጨርሰው ብቻ ቆይ እንጨርሰውና ከዛ እናወራበታለን። ያው ስራ በጣም ይበዛብኛል ያው ተገልብ። እና ይሄን ነገር የመጨረሻውን አንቺም ሰማው አሁን ዶክተር አቢ ነው እንዴ? ለምሳሌ ደ ወልክ ማድረጉም ለኢትዮጵያዊ ባህሉ ነው እንዴ? ሽግርናው እንዲላፍ የተፈለገው ያው አጋጣሚ እንግዲህ እንዳየሽው እንደሰማ ነው፣ ተስተጓጉሏል። ይሁን ለአንቺ የማላልፈው ነገር የለም። የሚፈለገው ቁም ነገር እሱ ነው። ማስቀድሞ ያየው ቢሆን ደስ ይላል። ደሴት ልጅ በተለይ

ምትል በሀሳብ ይሽ ባለፈው በተፈጠረው ነገር በእውነት በጣም አዝኛለሁ። በጣም ማለት በቀታ ብቻ የሚታለፍ ነገር አለ በእውነት ትልቅ ስታት ነው የሰራ። ግን ደግሞ ብዙ ያልጨርስኳቸው ነገሮች ስለነበሩ እነዛ ነገሮች የረበሽ ነው እና ቀድሜ እሱ ይቅርታ መጠየቅ እፈልጋለሁ እና እኔም የኔ ፍላጎት ነው ስለመናገር

እዚህ በፊት የሚነበሩ ስተቶች እንደ ስህተት ይይዛቸዋለው። አንተ ይጠቅላሉ ማለት ያለብህ ነገር ነው። ይ ማስቤ ያለም ወይም ደግሞ ይህ ምንም ማያመጣም የሚል ነገር አይምሮ ውስጥ ኖሮ አይደለም ግን ግዴታ ነገሩን ማብረር ስላለብኝ እና በዛ ሞገን ትችቱ በጣም ከባድ ስለነበረ ና ይሄ ጉዳይ እንግዲህ በሶሻል ሚዲያ ሰሞኑን ሲዘዋወር የነበረ ነው። በቅርብ ጊዜ የተለቀቀ ቪዲዮ ነው። ጽጌ ሮያል እንደምናውቀው በአብዛኛው በፕራንክ ቪዲዮዎች ነው የምናውቃቸው። አሁን የምናየው ቪዲዮ ቁም ነገር ከሆነ ትክክል እውነት ከሆነ እሰየው በጣም ነው ደስ የሚለን ጎሽ የሚያስብል ነገር ነው። ብዙም ሴቶች እንደሚሉት እናቶቻችን እንደሚሉት ወንድ ልጅና ሽሮ በሰል ሲል ነው ጥሩ ይባላል። እንደውም የሆነ ሰዓት ዶክተር አብይ መስሎ ነበር። በነገራችሁ ላይ ጋይስ እና እናንተ ኮመንት ስጡበት። ምክንያቱም ጽጌ ዳኒን ትታ እንደው ወደዚህ ሰው ትመጣለች ወይ? እኔ አይመስለኝም። እንደተለመደው ድራማ ነው የሚመስለኝ። እናንተ ግን የምትሉትን ነገር በሉ። የምር እሱ አግብታ ምናምን አይመስለኝም። እስትሮ በሚባለው ፊልም ያለቀሳችሁ ሰዎች በጣም እድለኞች ናቸው። ባለፈው ሳምንት እኔና ጓደኛዬ አይተነው ነበር ፊልሙ እና ማልቀስ አልቻለም። እኔ ድሮ ላይ ምን ይሰማኝ ነበር መሰላችሁ ልጅ እያለሁኝ ትንሽዬ ቢላ በሩ ንፋስ አጣጫ እና ትንሽ ቢላም ስትቆርጠኝ እንጂ እምሞት ነበር የሚመስለኝ። በቃ ያን የምሞት በቃ ትንጥ ቆርጦኝ ማለት ነው። ከዛ አባቴ ደግሞ ወይ ቢላ ቆርጦታ የሆነ ነገር ሆኖ ምናምን አረቂ አርጎበት ወይ በርበሬ አርጎበት እያቃጠለው ቻንድ ሲያደረገው እንዴት ቻለው ብዬ ይገረም ነበር። ለካ ትልልቅ ሕመሞችን እያስተናገድን እያስተናገድን ስንሄድ ትንሽ እየተሆንብናለች ከዛ በኋላ የሚገጥሙን ሕመሞች ያን ያህል እንደመጀመሪያው አይሰብሩንም። ኦልሬዲ ትልቆቹን ስላሳለፍን ማለት ነው። እና እኔና ጓደኛዬ ከዛ ቁጭ ብለን ስናወራ፣ ግን ያሳዝናል እኮ ፊልሙ ያስለቅሳል፣ ግን እኛ በጣም ስለተሰበርን እና ብዙ ሀዘን በቤታችን ላይ ስላለ በህይወታችን ላይ ስላለ ይሄኛው ያን ያህል ሊሰብረን ሊያሳዝነን አይችልም። እንደ ድሮ እኔ ራሴን ሳቆድሮ በጣም በፊልም እና ማለቅ ማለቅሰሷ ነበር። በዚህኛው ያን ያህል ማልቀስ አልቻል እና የምንላችሁ ነው። ትልልቅ ከባድ ነገር እያሳለፍን ስለሆነ አንዳንድ ነገሮች ወይ ትንንሽ ነገሮች እንድሮ አይሰብሩንም እና በዚህ ፊልም ያለቀሳችሁ ሰዎች በጣም በህይወታችሁ ደስተኛ ናችሁ ማለት ነው እና በጣም ዕድለኞች ናቸው። እንግዲህ ገብቷችኋል። ባለፈው ለታ በልዩና ቅዱስ ዙሪያ ሰርቼ ላችሁ ነበር ቪዲዮ ካፕሎች እውነትም መለያየት ላይ ሳይገቡ አይቀሩም። አንዳንድ ኢንፎርሜሽኖችን ልስጣቸው። የመጀመሪያው ነገር ቀለበቷ ነበረ። በዛ ሰዓት እኔ ቪዲዮ በምሰራ ሰዓት አልተፋቱም ብዬ ስከራከር ከነበሩት ውስጥ አንዱ ነበርኩኝ። ቀለበቷም ነበረ። በዛ ላይ ቅዱስ እና ልዩ ነው የሚለው ወይም ልዩ እና ቅዱስ ነበር የሚለው። አሁን ግን ቅዱስ የሚለው ስም ጠፍቷል፣ ልዩ ብቻ ሆኗል። ቲክቶካቸው ማለት ነው። ሲቀጥል ከዚህ ፊልም አስተያየት ስንወጣ ስንመጣ ፊልም ተለቆ እንግዲህ በጣም ብዙ ሰዎችን እያስለቀሰ ነው የሚገኘው። እኔን ግን ሊያስለቅሰኝ አልቻለም። በህይወቴ እና በቤቴ በጣም ብዙ መከ ና ፈተና እያሳለፍኩ ስለሆነ የምኖረው ህይወት ራሱ እንደ ፊልም ሆኖብኝ ነው መሰለኝ አላለቀስኩም፣ ስትል ተደምጣለች። እንግዲህ ባለፈው የተወራው ነገር እውነት ሳይሆን አይቀርም ማለት ነው። ውድ ቤተሰቦች እኔ ከዚህ ከዚህ አንጻር እውነት የሆነ ይመስለኛል። ለማንኛውም ባይሆን ደስ ይለኛል። እውነት ፍቺ ደስ የሚል ነገር አይደለም። በተለይ ልጅ ወልዳችሁ ምናምን ሲሆን ደግሞ ከባድ ነው በጣም። ሆኖም ከሆነ እንግዲህ ምንም ማድረግ አይቻልም። እግዚአብሔር እንደ ገኒና እንደ ፕሮፌሰር ተመልሰው አንድ የሚሆኑበትን ነገር እግዚአብሔር ያመቻች። ሰሞኑን ትሬንድ የሆነውን ስትረው የሚለውን ፊልም እያየው ምንድን ነው እኔ የሚያስለቅሰው እያልኩኝ በመሃል አከራይ ደወለ። አልቻልኩም፣ በቃ ይዛ ከባድ ሳሞ። እቺ ቀልድ በቃ ትለያለች በቃ ፊልሙ አሁን ምንድን ነው የሚያስለቅሰው ብዬ እያየው በመሃል አከራይ ሲደውል የዛኔ አልቻልኩ ማለትና፣ ቤት ተከራይተህ ይኸው አባቴ ኑሮ እንዴት እንደሚያስለቅስ ለማየት ቤት ተከራይተህ ይኸው፣ ክራይና ዘይት እኩል ሲያልቅብህ ማን ነው ትነጠቅላለህ፣ አይደለም ፊልሙን ሳታየው በሀሳብ ታለቅሳለና፣ ይሄ በቃ በጣም ከሚዲያ ላይ ከተነገሩ ስለ ፊልሙ በጣም ብዙ ተብሏል። ግን እዚህ ጋር እንደ ተመቸኝ ምንም ምንም አልተመቸኝ። እና ውድ ቤተሰቦቼ ለማንኛውም በመጨረሻም ልጆቻችሁን ልጆቻችሁን ጠብቁ የሚል መረጃ ልስጣችሁ። ምክንያቱም ህፃናት እየጠፉ ነው። ከቤት ድንገት ይጠፋሉ። ድንገት ጠፍተው ጎዳና ላይ ይቀራሉ። ድንገት ጠፍተው ኩላሊታቸው ይሸጣና ልጅ ያላችሁ ሰዎች እባካችሁ ይህን ቪዲዮ በደንብ አዳምጡ። ቤተሰቦች ጊዜው ከፍቷል። ልጆቻችሁን ተቆጣጠሩ። የምትመለከቱት ህፃን ልጅ ይጠፋና ቤተሰብም ይፈልጋል። ነገር ግን ይህ ልጅ የተገኘው እጅና እግሩ ታስሮ ሳጥን ውስጥ ተደርጎ በገዛ ጎረቤቱ ቤት ውስጥ ነው የተገኘው። ይህንንም ተግባር እንግዲህ የፈጸመችው ይቺ ሴት ስትሆን በአሁን ሰዓትም እንግዲህ በቁጥጥር ስር ውላለች። ይህ ድርጊትም የተፈጸመው በካምባ ከተማ ውስጥ ነው። ቤተሰቦች ልጆቻችሁን ተቆጣጠሩ። ከአምባ ከተማ የት ነው አላቀውም፣ ግን ኤንስ ልጆቻችሁን በጣም ጠብቁ። ጎረቤት እንግዲህ ጎረቤት ወይ የድሮ ጎረቤት እኮ አረጋድ፣ የድሮ ፍቅራችንን መልስልን እባክን። የድሮ ጎረቤት እኮ አንድ ወር ቤተሰብ ቢሄድ እኮ ልጁን እንደ ራሱ ልጅ ነው የሚያሳድገው። አሁን ያ ፍቅራችን የት ሄደ? በእግዚአብሔር ያ መዋደዳችን፣ ያ መተሳሰባችን፣ ያ መከባበራችን ወደ የት ሄደ? እግዚአብሔር ደጉን ዘመን ይመልስልን። በእውነት በጣም በጣም በጣም የሚያሳዝን ነገር ነው። እንዲህ አይነት ዜናዎችን ስሰማ በጣም ነው ያሳስበኝ ፊውቸራችን በጣም ያሳስበኛል ማለት ነው ቤተሰቦች። በመጨረሻም እንግዲህ እኔ ውድ ቤተሰቦች በጣም በጣም በሚገርም ሁኔታ ብዙ አርቲስቶች ማይደፍሩትን ሰላሳ ዓመት ቬሮኒካ በድጋሚ ለሁለተኛ ጊዜ ሰብረው አለች። ማለትም ከሃናን ታሪክ ቀጥሎ ሰላሳ ዓመትን በይፋ ያከበረች ሁለተኛዋ ተወዳጅ አርቲስት ሆናለች። ሰላሳ ዓመትን የደፈረችው ቬሮኒካ ሆናለች። ከዘፋኞቻችን ማለት ነው። እስኪ

በኩራት በኮንፊደንስ አክብረዋለች ማለት ነው። ውድ ቤተሰቦቼ በጣም በጣም ብቻ ሰላሳ ቁጥርም ብዙ አርቲስቶቻችን አይደፍሩትም። እንግዲህ እሷ ግን ደፍረዋለች። እንግዲህ ኮንፊደንሷን ስለሚያቁኑ ሰላሳ ቁጥር ሰቅለው የጠበቋት እንደምታዩት ቪዲዮ ላይ ደጋግሞ ደጋግሞ ነው የሚያሳዩት፣ ሁላ ማለት ነው። እናንተስ ምን ተሰማችሁ? 30 አመቷን በድፍረት ያከበረችው አርቲስት ቬሮኒካ በዚህ ኮንፊደንስ ወታ ፖስት በማድረጓስ ምን ተሰማችሁ? የራሳችሁን ሀሳብ አስተያየት ስጡበት። ለዛሬ አዘጋጀውላችሁ ቪዲዮዎች እነዚህን ይመስሉ ነበር። ውድ ቤተሰቦች ዩቲዩባችን በጣም በጣም እየተመታብን ነው ማለት ላይክ ከበፊቱ ቪው በጣም ቀንሷል፣ ፍቅር ቀንሳችኋል በጣም እና በተቻላችሁ መጠን ሰብስክራይብ ሳታደርጉ ምታዩ ሰብስክራይብ አድርጉ፣ ላይክ አድርጉ ፕሊዝ ፑሽ አርጉ፣ አግዙኝ፣ መቶ ሺ ልግባ። እንዲሁም ደግሞ ስለ እኔ የሚሰማችሁን ነገር ወይም ስለ ቻናሉ እንዲ ቢዮ እንዲ ብታረግ ብላችሁ ምታስቡትን አስተያየት ስጡ። አነበዋለሁ፣ እጠቀምበታለሁ። ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ